እንዲሁም ክቡር ቀሲስ ዶክተር ቤዛ የደብራችን ካህን አገልጋይ ወንድሞቼ፣ ለተልኮ ምስጢር የምትፋጠኑ ዲያቆናት፣ በየደረጃችሁ በዝማሬ ሁልጊዜ የምታገለግሉ መዘምራን፣ ወጣቶች፣ ሕፃናት በሙሉ እግዚአብሔር የጠራችሁ የሚወዳችሁ በዚህ ሰዓት በዚህ ሌሊት

በተቀደሰው ስፍራ በጎልጎታ በምትመሰል በቅድስት ቤተ ክርስቲያን ያላችው ያላቸው መናን እንደምን አመሻችሁ? ድካም ተጭኗችሁ ሊሆን ይችላል። ድምፅ ያንሳል። እንደምን አላችሁ? ለዚህ ዕለትና ሰዓት በፈቃዱ ያደረሰን ደግሞም በትንሣኤው ስፍራ

እንድንገኝ ረዳን ቸሩ አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ሞትን ድል ነስቶ፣ በታላቅ ኃይልና ስልጣን ተነስቷል። ደስ ይበላችሁ?

በምቀኝነት በመስቀል ላይ ሰቅለው ነፍሱን ስለ ብዙዎች አሳልፎ የሰጠው አምላካችን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሞትን ድል ነስቶ በታላቅ ስልጣንና ኃይል በክብር ተነስቷል። ምእመናን፣ ፍጹም ደስ ይበላችሁ።

በመቃብር የለም። ህያውን ከሙታን መካከል ስለምን ትፈልጉታላችሁ? አለ የእግዚአብሔር መልአክ። አምላካችን ህያው ነው፣ ተቀብሮ አልቀረም፣ መቃብር አልያዘውም። አይሁድ እንዳሰቡት አልሆነላቸው። ሞት ድል ነስቶ አዳምን ነፃ አውጥቶታል።

ሞትን በሞቱ ሽሮታል። እግዚአብሔር የተመሰገነ ይሁን ደስ ይበለን። በእውነት ደስ ይበላችሁ። ከእለተ አርብ ጀምሮ ለአምስት ሺ አምስት መቶ ዘመን የተዘጋው የገነት ደጅ ተከፍቷል። ያ በቀኝ የተሰቀለው ወንበዴ በዛች ሰዓት በመስቀል ላይ ሳለ

አቤቱ መንግስት በመጣ ጊዜ አስበኝ ብሎ ሲማጸነው፣ ዛሬ ከኔ ጋራ በየት ነህ ነው ያለው። ወንዶች ነገሩኝ፣ በየት ነህ ነው ያለው ተኝተዋል። ወንዶች፣ ሴቶች፣ ነገሮች በቤትም እንዲህ ናቸው፣ እንደዚህ ናቸው ት ቀድመዋችሁ ነው የሚተኙት፣ ተቸግራችኋል ማለት ነው።

አቤቱ በመንግስት አስበኝ በምትመጣ ጊዜ በመንግስት አስበኝ፣ ወንጀለኛውን፣ ኃጢአተኛውን፣ ጥፋተኛውን እኔን አትርሳኝ፣ በመንግስት ስትመጣ፣ ለፍርድ ስትመጣ በቀኝ አቁመኝ፣ ከወዳጆች ጋር ከመረጥካቸው ጋር ደምረኝ ሲለው

እስከምመጣ ድረስ አይደለም፣ ዛሬ ከኔ ጋራ በየተነ ወንዶች አሁን ቢሉ ምንላችኋል? ዛሬ ከኔ ጋራ በየተነ። ያ ሰዓት ነበረ። ያ ሰው ሁሉን ቀድሞ፣ ከሁሉ በፊት ከደጋጎቹ፣ ከመጣላቆቹ የእግዚአብሔር ሰዎች ቀድሞ ነው በገነት በመላ የተገኘው።

ሱራፊ ግራ እስኪገባው ድረስ ለመሆኑ አንተ ማነ በገነት መተ የምታኳኳ አብርሃም ነህን? የአይቆብ ይስሐቅ ነህን? ወይስ ደግሞ ኖህና ሎጥነኛ ነኛ ደጋጎቹ ከነሱ ነህን? ከነቢያት ከትልልቆቹ ነህ? ዳዊት ነህ? ሙሴ ነው ሲለው፣ አደለውም? ምን ያለ እሱ ማን ነው? እሱ ማን ነው?

እግዚአብሔር ነው። እሱ ማን ነው? በተሰጠችው ሰዓት በዛ አጭር ሰከንድ በእውነታም ነው ማረይ ይስላ ለውነው ወገኖቼ፣ እግዚአብሔር በሰጠን ዕድሜ እንዳንቀልድበት፣ እግዚአብሔር በሰጠን ዕድሜ እንዳንጫወትበት። ጊዜ ወርቅ ነው፣ ሰዓት ወርቅ ነው። የቀለዱበት ሰዓት በኋላ ይቀልዳል

እንዳያልፈን እንዳያመልጠን የተሰጠው ሰዓት የሞት ሰዓት ነው። በጭንቅ ነው፣ መስቀል ላይ ነው። ይህን ሰው እየታውቁታላችሁ። እንዲያው ያነሳውት ከአርብ ጀምሮ የሆነው ትዝ ብሎኝ ነው። ይሄን ሰው እየታውቁታላችሁ፣ ያስቸገረ ሰው ኃጢአት የበዛበት፣ ገደል የበዛበት በወንግንና የኖረ ነው ግን ምናምን!

አቸ እስቲ አስበኝ፣ በገላቸው አላላቸው። አስበኝ በ አብሮት የተሰቀለ አለው። በግራ በኩል አስቀድመው ገና በመካከላቸው ስለተሰቀለው ጌታ አንደኛው ገብቶታል፣ አንዱ አልገባውም። አንዱ አውቋል፣ አንዱ አላወቀም።

በቀኛለው ተረድቷል። እየነገረው ነበር። በወንጌል እንዳየ ነው እኛ በስራችን ነው፣ እኛ በኃጢአታችን ነው፣ እኛ በጥፋታችን ነው። እኛ በምንሰቀል ወንበዴዎች ነን፣ እኔዎችነን እሱ ግን ኃጢአት የለበትም። አያቸው፣ እየመሰከረ ነው የወየው እሱ ግን መደር የለበትም

አፉን ከፍቶ ፊቱን ጸፍቶ መንፈስ ቅዱስ እያናገረው ነው። እውነት እየመሰከረ ነው። የእግዚአብሔር ልጆች፣ በመካከላችን የተሰቀለው ኃጢአት የሌለበት ነው። እኔ እና አንተ ግን በስራችን ነው አለው። ስራቸውን ያውቃል። በግራ ግን ያለው ቅድም እንዳልኩት በምድር ወንበዴ ነው። መስቀል ላይ ሞቶ ያው ነው። እምዳድ ሰው አለ እያጣጣረ

ልስሐ አይገባም? አንዳንድ ሰው አለ፣ ተይዞ ከይዞ ተቆልፎ ጉባሌ እያለው ማረኝ ብሎ እግዚአብሔር ከመምጣት የልቅተው ተቸግሮ የሚያመልጠው፣ አንዳንድ ሰው አለ። አሰብ እውነት አሰብ። አንዳንድ ሰው አለ ካልጨነቀው እየጨነቀውም እንደገና ዛም ይንፈራገጥ አለ። ከወደቁ በኋላ መንፈራገጥ ምን ለመሆን ነው? ለምንድን ነው? እናንተ ናቸው ያላችሁት

ሲጨንቀን ቢያንስ እንዲያው በዛች ሰዓት ሰውየው የሰው ቤት ሊሰርቅ ሄደና እየሰረሰረ እየሰረሰረ አድሮ ሊገባ ሲጀምር ግማሽ አካሉን እንዳስገባ ቤቱ ተደርምሶ ወገቡን ያዘ ቀጥሎ መሄድ አልቻለም ለመውጣት ቢሞክር አልቻለም ምኑን ይዞት ወገቡን ይዞት ሴቶች ተ ትቀላላችሁ በንቃት ነው ያላችሁት

ጎሽ! ንቁ ሴትን ባሏ ያመሰግናታል ይላል እኮ መጽሐፍ ቅዱስ። ንቁ ከሆነ ሴት ባሏ የኔ ሚስት ንቁ ናት። አሁን እንደዛ የምትባሉ ልትሆኑ እግዚአብሔር ይርዳችሁ። እንደው የኔ ሚስት ስማርት ናት ሚባል አይደለም የሚያስፈልገው። ንቁና ስማርት ይለያያል። ስማርት ጮሌ ነው በጣብ ለጊዜው ብቻ

ተሻምቶ ቀምቶ ወኝቶ ለመብጣ ለመብላት የሚወጡት ንቁ ግን ንቁ ነው። እና ወገቡን ያዘው። ለምንድንሄደው? ሊሰርቅ ነው፣ ሰርሶ ሊገባ ነው። ወገቡን ሲይዘው አማራጭ የለውም። ወደፊትም አልቻለም፣ ወደኋላም አልቻለም። ቤቶች ይቻላሉ። ተኝታችኋል እንዴ ቤቶች? አላችኋሉ ሰዎቹን ሲጨንቀን ስንያዝ

ማወቅ አለብን። ሳይጨርቀን ነው የተጠራነው። ሳንያዝ ነው መያዝ ያለብን። አዎ፣ በግራ በኩል የተሰቀለው በዛም ሰዓት ወንበዴ ነው። እስቲ አንተ አምላክ ከሆንክ ራስህን አውርድ፣ እኛን አውርድ ነው እያለ የነበረው። በቀኝ ግን ያለው እረ ተው ወንድሜ፣ እረ ቅርብህ፣ እሱ በደል የለበትም!

እሱ ኃጢአት የለበትም ንጹሕ አምላክ ነው አለና፣ አቤቱ መንግስት በመጣህ ጊዜ አስበኝ አለው። በዕለተ ዓርብ ይሄ ከሆነ በኋላ ነው ነፍሱን አሳልፎ ሰጠ። ወደ መቃብርም ወረደ። በሲኦል የነበሩትን ነፍሳት አዳምንና ልጆቹን በሲኦል ገብቶ ጎበኛቸው።

መረመራቸው፣ ነፃ እንዲሆኑ አወጀላቸው። እንዴት እንዳለ ሰምታችኋል? ሰላም ለኩልክም እኮ ነው ያላቸው። ሰላም ለእናንተ ይሁን አላቸው አላችሁ። ሰላም አልነበራቸውም ከሰላሙ ባለቤት ተጣልተው። ማነው የሰላም ባለቤት? እኛም እኮ ተጣልተን ነው። አሁን ሰላም የተቸገረ ነው። በደልን፣ ደማፈሰስን

ንጹሐን አሳልፈን ጣልን፣ አባሳ አሳደድን፣ ፓትርያሪክ ገደልን፣ ንጉስ ገደልን። ብዙ ለሀገር የሚጠብቁት ትልልቅ ሰዎች እንደተገደሉት ህዝብ ብሏቸዋል። ታሪክ የምታውቁ ሰዎች አላቸው። እንዲያው ሰው ለዘደሉ በፍርድ ቤት ተመረምሮ ዳኝነት ይሰጠዋል እንጂ እኮ እንዲሁ አይጣልም ነበር። የብዙዎች ደም እንደ ውሃ እንዲፈሳ አደረግን።

የሰውን ልጅ ሥጋ አውሬ እንዲበላው አደረግን። የእግዚአብሔርን ቤት እጅግ አብዝተን ደፈርን። ቅዱሳንንም ሁሉ አሳዘምን። የብፁሃንን ባፈሰሰ የብፁሃን ደም ፈሰሰ። እግዚአብሔር ተቀየመ። የሰላሙ አለቃ፣ የሰላሙ ባለቤት፣ እውነተኛ ሰላም ያለው ከማን ይመስላችኋል? ከማን ነው?

እስቲ ከእግዚአብሔር እምትሉ ልጃችሁን አውጡ። የተኛውን እንዳይብይ ነው። እስቲ ከእግዚአብሔር ነው ሰላም የምትሉ እቤታችሁ፣ አልተቸገራችሁም። ሰላም ከእግዚአብሔር ነው የሚመጣው፣ ለምኑት፣ አምላክ በሉ። እቤት አልተቸገራችሁም። ያመናችሁት፣ የወደዳችሁት ሰላማችሁ ነጥቃ አርጎባችሁ ውላችኋት። ያመናችኋት፣ የወደዳችኋት ሰላማችሁ ነጥቃ

ወድምሷቸ አታቁም እውነተኛው ሰላም ዛ ስላለ ነው። እግዚአብሔር እጅ ነው አዳምና ልጆቹ በሲሆን አሉ። ሰዓቱ ደረሰ የቀጠረው ሰዓት ረጅም ዘቀን ነው ግን የጭንቅ ስለሆነ ይቆጠራል። አሁን እኮ እኛ ቢነገረን አንረሳውም ነበር። በዚህ ቀን ነው የምትሞቱት የሚባል አሁን የምንረሳው አይመስላቸውም።

የዛሬ ዘጠና ዓመት ነው የምትሞቱት ቢባል አሁን ንስማማለን የምንስማማ ከሆነ እሺ በሉኝ ብለ የዛሬ ዘጠና ዓመት አሁን ባለን ላይ ዘጠና ቢጨምር ስንት ስንት ደርሳችኋል አይዟችሁ አሁን ባለን ላይ ዘጠና ይበዛል የአምሳ አይዟችሁ አሁን ስልሳ አይደረሰ መቶ አምሳ ገባ ማለት ነው አሁን አንድ የሆነም ዘጠና ይበቃዋል እኮ።

አይ በቃ ምንድን ነው እኔ ጥሩ ነበር የገመትኩት። ዘጠኝ ለዘጠኝ ነው በተገኘው እግዚአብሔር ልጆች። አዎ ረጅም ዘመን ነው ቀጠሮ፣ አምስት ሺህ አምስት መቶ ዘመን ነው። ግን የጭንቅ ስለሆነ አንድ ሁለት እያለ ከላይ ወደታች ነው ቆጠር የነበረው። ከየት ወዴት ጨርሻለሁ። ከየት ወዴት ነበር ይቆጥር የነበረው? ከላይ ወደታች ነው

እኛም መቁጠር እኮ ያለብን እንደዚህ ነው። ምን ያህል ተሰጥቶን እንደሆነ አናውቅም፣ እንጂ እድሜ እየቀነሱን ወይስ እየጨመረ ነገር፣ አሁን እየጨመረ ነው፣ እየቀነስ ነው፣ እያለቀ ነው። እዛ ነው ሄደው፣ እያለቀ ነው ሄደው። ስለዚህ ከላይ ወደ ታች ነበረ መቁጠር ያለብን እኛ ግን ረጅም እድሜ ከታች ስለምንቆጥር የቀረው ያነሰ ይሁን የበዛ አናውቀውም። ቢነገረን ግን አንተኛም ነበር።

እንኳን አልነገረን። ማንም ሰው ቤት አይሰራም፣ ቢነገረው በሙሉ ያለውን ጨርሶ እንኳን ቤት ፍሪዱ አይቀርም፣ ስርግ አርጎ ያው ቢነገረን ማለም አይተርፋል። ስላልተነገረን እኮ ነው። አሁን ትልልቁን ፎቅ የልጅ ልጅ ይወርሳል፣ ወረቤት ይወርሳል። አንዳንዴ ባለቤቱ ቀፍቶ፣ ህንፃው ቢያንስ ቆሞ ይገኛል። ስላልተነገረን እኮ ነው እንጂ ሰው ቢነገረው

አራግፎ ኩንታምን አራግፎ ኪሱን ምንም በአካውንቱ አይገኝም ነበር። ጭርስስ አርጎ ነው የሚያልቀው የሚጨርሰው። እውነት አሰብክ፣ እውነት አሰብክ። ድብቅ አደረገው እግዚአብሔር ይህን አልነገረ ብለሽ ነው። በድንገት ነው እና የእግዚአብሔር ልጆች በሲኦል ገብቶ ለነበረው ለአዳምና ለልጆቹ የመጀመሪያውን የምስራች አዳም አባታችን ተንስው ለጸሎት አለ ይላል

ሰዓትቱ ደርሷል። አምላኬ የገባልን ቃል ኪዳን ተፈጽሟል። ግን እንዲመጣልን እንዲያድን ተነሱ ለጸሎት አላቸው። እየቆጠረ እየቆጠረና ሰዓቱ እነሱም ተነሱ። ሁሉም ምንድን ነበር ያሉት? ተነሱ ለጸሎት ሲባል ምንድን ነው እምትሉት? ወንዶች በዚህ ማንድ በሩ ምንድን ነው

እግዚአብሔር ጠብቅልኝ፣ እግዚኦ ተሳሃለና አሉት። አቤቱ ማረን የእግዚአብሔር ልጅ እሳት ውስጥ ገብተው አቤቱ ማረን አሉት። እሱም መጣ ምን አላቸው ካህኑ? ምንድን ነው የሚለው እግዚኦ ተሳለን፣ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን አላቸው። ለእኛም ይበለና ወገኖች ትልቁ ችግር አሁን ምን ይመስላችኋል?

ምንድን ነው ትልቁ ችግር? የምድራችን ችግር ሰላም አቤትኛ አልሰማችሁም? በየቀኑ የሚያልቀውን ወገን አልሰማችሁም? ብዙ ሰው ሀዘን መርዶ ነገሩልን የተባለ ነው። ሰው ሁሉ አለ ወገን ዘመድ እያለቀ በየጊዜው በየቀኑ እዛ ያለው ጭንቀት ቢሆንም እንደው እ ጭንቀት የለም እዚህ

አለ የለ ባለፈው ነግሬያችኋለሁ። እኔ ድሮ ሀገር ቤት ስኖር አምላኬ፣ እንዲያው የሀገር ጭንቀት በስቷል፣ እና ምናለ ጭንቀት የሌለበት ሀገር ውሰደኝ። ጓደኞቼ ሁሉ ሄደው ሄደው ሄደው አሜሪካ አውሮፓ ገቡ። እኔ ብቻ ቀርተው እንዲያው እግዚአብሔር ስለው እሺ ጠብቅ ሲለኝ ጠብቅ ሲለኝ፣ እሱ የሚሰራው በጊዜው ነው። ደረሰና አውሮፓ ገባሁ። ምን የሌለበት ነው የጠየኩት? ጭንቀት ሀሳብ የሌለበት

የገባሁት ቤተክርስቲያን ለማገልገል ነው። ተልኬ የመጣሁት ልክ የገባሁ ማግስት ሁለት ምዕመናን መጥተው ፈለግና አሉ። ኔና ወገዳ እንግዳ ነኝ። እሺ ብዬሽ ግን ካህን ነኝና እሺ ምልታዘዛችሁ ስላቸው፣ አይ እንደው ጭንቀት ስላለብን እንደው ምን ይሻላል። በጣም እየተጨነቀች እጭት ያለች አንደኛዋል አንደኛዋል እና ብዙ ጊዜ ሀሳብ ውስጥ ናት።

እያመማት ነው አሉኝ። ምን ሆና ጭንቀት ያውሮ ጭንቀት አለ ስላቸው፣ ወረቀት የላትም መስራት አትችልም። እንደው ትራንስፖርት እንኳን ለመያዝ ወረቀት ስለሌላ ትግራ ግብት ይላታል። እንደው መፍትሄ አሉ። ያው እንግዲህ ብዬ ምክር ሰጥተው የእግዚአብሔር ቃል የሚለውን በየቀኑ እየጨማት መጣ። በየቀኑ አንዱ ስራ የለውም፣ አንዱ ትዳር የለውም። ደግሞ እንደምታውቁት ነው። ይህንን አሳክቼ ይህንን አሳክቼ ሲሉ

ብዙ ያመልጥና ያደሞያም ጭንቀት ይሆናል። ትዳሩ ግማሾቹ አገር ቤት ጥለው ስለሆነ የሚወጡት እሱም ጭንቀት ነው። አገር ቤት ያለው ሀሳቡ ሌላ ነው፣ ውጭ ያለው ሀሳቡ ሌላ ነው። ምን ታደርጊያለሽ አውሮፓ ተመችቶሽ፣ እኛን እንዲህ ይላል እዛ ቁጭ ብሎ። ምናልባት እዚህ ያለችው በቅበት በብዙ ችግር ሊሆን ይችላል። አንተ ምን አለን በእኛ እዚህ ጥለጌ ደኒ ከነ ልጆች በከራይንሳይ ትችላለች፣ እዛ ቁጭ ብላል እና

ደግሞ ጀመርኩ እንደገና አምላኬ፣ ኧረ እባክህ የአውሮፓስ ጭንቀቱ በዝቷል። እኔ ያልኩህ እኮ ድሮም እዚያው አሜሪካ ነው። ብዙ ካህናት አባቶች ጓደኞቼ የሄዱት እዛ ነው። እንዲያው ምን አለ እሱ ጋር ነበረ እኮ የለመድኩ ስለው ቆይ ሲል እግዚአብሔር፣ ቀብቅ ሲል በጊዜው ደረሰና ደግሞ መጣው እንደምታውቁት ነው አለ። የለም እዚህ ጭንቀት አለ የለም? ንገሮኝ፣ እዚህ ጭንቀት አለ የለም?

እንዲሁ ሆስፒታል እንዳገር በአብዛኛው ሰው በዚህ የሚታከመው ምታከመው የገበሬን ቆለ ሕክምናም ቢሆን ይሄው ይመስለኛል። ብዙ ዶክተሮች ስላሉ አሁን ብዙ አላወራም። አዎ እና ደግሞ እዚህ መጣው፣ እንደምታውቁት ነው። ትንሽ ሳምንት ሳልቆ እዚህ ነው የመጣሁት። እዚህም ስመጣ የእግዚአብሔር ታቦት በሰው ቤት ነው፣ ካህን የለም፣ ጭንቀት ላይ ነን፣ ሀሳብ ላይ ነን የሚል የብዙሃን ጉዳይ ውሏል። የእግዚአብሔር ልጆች ከጭንቀት ነፃ እንድንወጣ ምን እናድርግ?

አዳምን ከነልጆቹ ሰላም ለእናንተ አላቸው እንዲለን እኛ ዛሬ ተንሱ ለጸሎት ትላለች ቤተ ክርስቲያን። ቤተ ክርስቲያን ተንሱ ለጸሎት ትላለች፣ ድምጿን ከፍ አድርጋ ለጸሎት ተነሱ። አንድ ላይ ማለት ነው። እግዚኦ ተሰሃለን በሉ ማለት ነው የእግዚአብሔር ልጆች። እና በሶስተኛው ቀን በዕለተ ሰንበት እሁድ

አምላካችን ሞትን ድል ነስቶ ቅድም እንዳልን በታላቅ ኃይል ነው የተነሳው። ክርስቶስ ተንሥአ እሙታን ሲባል ምንድን ነው ያላችሁት? በአብይ ኃይሉ ስልጣን ወተንሳ እግዚአብሔር ከመዘንቃ ምነዋን ዳዊት እንዳለ ከእንቅልፉ እንደሚነቃ እግዚአብሔር ተነሳ፣ በታላቅ ኃይልና ስልጣን ተነሳ። አይሁድን መቃብር የሚጠብቁ አድርገዋል።

መቃብሩን በብዙ ድንጋይ አትመዋል። ግን ሁሉም አይችለው አልቻለው። ተነሳ በዚያ ሌሊት። እጅግ የሚገርማችሁ አሁን የተጠየቀችው ሴት ናት፣ አስገራሚዋ መግደላዊት ማርያም፣ በሌሊት ተነስታ በጨለማ ወደ መቃብሩ የመጣች ሴት ናት፣ ፍለጋ እሱ። እንቅልፍ አልያዛትም። ሐዘን ላይ ነው ያለችው። አርብ የሆነውን አይታለች። ባለውለታዋ ነው።

እዚያ ሰዓት መቃብሩ ድረስ ሄዳ ስትፈልገው አላገኘችው አጣችው። ለሐዋርያት ነገረች ጌታን ወስደውታል፣ በመቃብር የለም አለቻቸው። እነሱም ተከትሏት ወጡ። ኋላ እሷ በየአትክልቱ ስፍራ እያነባች እያለቀሰ የተፈልገው ጀመር አላቸው። ጨርሽ ያለው እችን ሴት ተመልከቷል

ውለታዋን አልረሳችን፣ ያደረገላትን አልረሳችን። ለእሷ ያደረገው እጅግ ብዙ ነገር አለ፣ ለእኛም ተደርጎልናል። ግን እንቅልፍ አላዛትም፣ ከአርብ ጀምሮ። ሴት ናት፣ አልፈራችን ጨለማ ነው፣ አላቆማትም! እየ የፈለገችው በአትክልት ስፍራ ስታነባ ሞትን ድል አድርጎ የተነሳውን ጌታ

አገኘችው። የእግዚአብሔር ልጆች፣ አዎ፣ አይሁድ በመቃብር ሲያጡት ያደረጉት ነገር ምን መሰላችሁ? የሐሰት ወሬ የሚያወራ ሰርቀው ወሰዱት ብለው ብሎ የሚያወራ በከፍተኛ ገንዘብ ቀጠሩ ይላል። ቅድሞ ወንጌሉ ሲነበብ በገንዘብ ቀጠሩ።

ሰው ለሐሰትም ይቀጠራል። ይገርማችኋል፣ ወሬ ለማውራትም ይቀጠራል። ከዚህ ያድነን። መዳን ያለ አለ። ዛሬም እንደዚሁ ነው። መችን በየጊዜውም እና ያን ጊዜ ስታገኘው ነካችው። እሱም ጠየቃት ማን ትፈልጊያለሽ? ለምን ታለቅሻለሽ ሲላት ጌታዬን ወስደውታል አለች። አላችሁ ምን አለች? ለሐዋርያት ያለችው ጌታዬን ወስደውታል ነው

ለደቀመዛሙርቱ ለተከታዮቹ ለሚያውቁት ጌታን ወስደውታል ያለችው፣ አሁን ግን ስታገኘውና ለብቻው ሲጠይቃት ጌታዬን ወስደውታል አለችው። የማለቅሰው ለዚህ ነው። ወዴት እንዳኖሩት አላውቅም። አንተም ወስደው እንደሆነ ንገረኝ አለችው። በኋላ ነገራት። አትንኪኝ፣ ገናነኝ አላት። ሂጂና ነገሪ ተነስቷል ብለሽ ንገሪ አልናት።

ላካት እግዚአብሔር የተመሰገነ ይሁን። እችም ሴቱም እኛን ዛሬም ማንን እንደምንፈልግ መቼም ታውቃላችሁ፣ መቼም ታውቃላችሁ። ማን ትፈልጋላችሁ? ሁላችሁ ንገሩኝ እንጂ ማን ትፈልጋላችሁ? እንቅልፍ ትታችሁ ቤታችሁ ትታችሁ ከድካም ቀንሳችሁ እዚህ የመጣችሁት ማንን ፈልጋችሁ ነው? ማን ትፈልጋላችሁ? አዎ፣ ሞትን ድል አድርጎ የተነሳውን አምላክ ለማግኘት ያብቃ፣ ለማግኘት ያብቃ።

በእውነት ከፈለግነው እናገኘዋለን። እሱን ካገኘን ደግሞ ሁሉን እናገኛለን። አምላካችን በትንሳኤው በዓል በእውነት ከመከራ ስጋ ከመከራ ነፍስ እንዲያድነን በቃቸው እንዲለን እንዲታረቀን ሀገራችንንም እንዲያስብልን ሕዝባችንንም እንዲጎበኝልን ከሞት ከስደት እንዲያድንልን ቅዱስ ፈቃዱ ይሆን። የእግዚአብሔር ልጆች

በቤተ ክርስቲያናችን በእውነቱ እግዚአብሔር ምስጋናን እጅግ ው እያበዛን ገበኝ በሰው ጥረት አይደለም፣ በራሱ ቸርነት አገልጋዮቹ ሁሉ በእውቀት እየጠነከሩ በአገልግሎት እየበረቱ እንደምታዩዋቸው ነው። ይህ ሁሉን ለውጥ የሚሰጠን ቸሩ መድኃኒዓለም እሱ ነው እና ምስጋና ለሱ ይሁን። አንድ ሁለት ሶስት ደቂቃ ለልጆች ትንሽ መልዕክት እንዲተላለፍ አስበን ነበረ ው ትተኛላችሁ፣ ትነሳላችሁ የሚያስተምርልን

እንግዳ ዲያቆን ያሳደግ ነው። ጡት ያጡተን ያሳደግ ነው። አስተምረን ለዲቁና በቃ ነው። እጅግ ጥሩ አገልጋያችን፣ ኋላም በትምህርት አሳድገን ለስራ የላክ ነው። እየሰራ ያለ መልካሙ ዲያቆናችን ዲያቆን ሚኪዝ ያለ ዲያቆን የሆነ አስነበር የመደብ ነው። እሱ ዛሬ አልቻለ